የአይነ ፍቅር ሰዓት ነው። በአይናችሁ አይታችሁ የወደዳችሁ የወደዳችኋት ካለች ለመንገር ካልደፈራችሁ እኛ ጋር መታችሁ፣ ያው አይነ ጥላችሁ ይገለጣል። አዎ እናበረታታችኋለን። ይህ ፍርሃት መንፈስን እናስወግዳለን። ወይ እኛ እነግርላችኋለን፣ ወይ እናንተ ታፈርጡታላችሁ። ስለዚህ ይለይለታል። የጭንቀት ዘመን ያበቃና፣ ወይ ይሳካል፣ ወይ አይሳካም። ወደ አድማጭ እንለፍ። በአይን ፍቅር እየተሰቃየ ያለ አድማጭ አለ፣ አሁን እንቅልፍ አጣሁ ያለ። ሄሎ ሄሎ፣ እንደምን አለ። ሰላም ሰላም። ቤት ናቸው? ደህና ነህ አለና፣ ማን ነው ድምጽህ፣ ግን ደህና ነው እንዴት። አይ በአይን ፍቅር የተንገላታ የተሰቃየ ሰው አይመስልም። ተሰቃይተዋል፣ በጣም ተሰቃይተዋል። ተው እንጂ አዎ፣ አንታቻ የሆነ ጥሩ ተቋቁመዋል። ጥሩ ነው። እሺ ተወዳጇ ተወዳጇስ የተፈቀረችው ልጅ ማን ነው ስሟ? ከውስር ትበላለች? ከውስር ማን? ከውስር አባቷ ስም እርግጠኛ አይደለሁም የእሷን ነው እርግጠኛ ዋናው መያዝ ያለብህ አክቹዋሊ ያው የእሷን የእሷ ስልኳ አለ ስሟ አለ ብዙ ነገሩን ሄደህበታል እኮ ስልኳን እንዴት አገኘኸው እሺ ስልኳ አጋጣሚ በሰው ተቀብዬ ነበረ አዎ በሰው አዎ የእሷ ልጠይቃት ፈርቻት በሰው ተቀብዬ ስደውል አንድ ቀን አወራችኝ ግን እኔ እንደሆነ ካላወቀችኝ እስኪ ትውቃችሁ ንገረን ያው እንዴት አየሀት እንዴት ተመታ ያየኋት በእርግጥ ስራ ቦታ እና እነሱ ሰፈር ነኝ። አጋጣሚ ስታልፍ ቤት ስትገባ ምናም ነገር አያታለሁ። ብዙ ጊዜ ስጠራት ደግሞ አይታኝ ስቃት ሄዳለች። እነሱ ሰፈር ማለት የት አካባቢ ነው? ወደ ኮልፌ። ኮልፌ፣ እሺ። ስትጠራት አይታ ስቃት ሄዳለች። ስጠራት ሰዓት መጣም ትፈራለች። ሲሆን ብቻ ስቃት ሄዳለች። ስቃም ሄዷ ራሱ አንድ ነጥብ እኔ ጋ ይዤላሃለሁ ተስፋ ያለው ነገር ይታየኛል። ኮስተር አለ ማለቷ እኛ እኛ በእኛ ጊዜ ያው በግልምጫም አለ፣ ባስ ካለ ሌላ ጥፊም ሊጠብቅህ ይችላል። አይ ጥሩ ምላሽ እያገኘ ነው ገና። እሺ ምን ያህል ጊዜ ሆነው በአይን ፍቅር እሷን ከወደድካት? በእርግጥ አሁን ስምንት ወር ነው ስምንት ወር አካባቢ ነው ስምንት ወር ምልክ ከዛ በፊትም ታያት ነበር ወይስ የመጀመሪያ እይታ ነው የወደድካት? ከዛም በፊት አያት ነበረ ዝንዲ እንደዚሁ እነሱ ሰፈር ሳልመጣ ለስራማ ሳልፍ ምናም ነገር አያት ነበረ ከጓደኞች ምናምን። ያቺ ስምንት ወር በፊት ታዲያ የነበረችው እይታ ምን የተለየ ነገር ወይስ እያደገ መጥቶ የዛን ሰሞን ነው ለእሷ ስሜት የተሰማህ? በደንብ አዎ። በፊት በእርግጥ እንደዚህ አልነበረም እየቆየ እየመጣ እያሰብኩ ምናምን ነገር በቃ እንደዚህ። ትንሽ ታስባታለህ? አዎ በደንብ ነው የማስበው። ብቻ አንስቶን። ምን እንቅልፍ አጣህ በሷ ምክንያት ማለት? በቃ እሱን እየበላው ነው በል፣ እንቅልፍም እየተኛው ነው ልትል ነው። ስራ አለህ? ስራ የራሴ ስራ ነው የምሰራው? የራሴ ስራ ትሰራለህ። ስለዚህ ስራ እየሰራህ ማን ላይ ትዝ ትልሀለች? አዎ ስራ እየሰራ ወይ ማታ ምናምን ነገር እ እሱ ምናምን ነገር አዎ። ሰዋት አለ ምን ንግድ ላይ ነው የምትሰራው? የቤት ዕቃ ምናምን ነው። የቤት ዕቃ ምናምን ነው የምትሰራው። ሽያጭ ነው ወይስ? ሽያጭ አዎ። ምንድን ነው አሁን ጥያቄ ለማወጣጣት እኮ ነው። አሁን ለምሳሌ እንደዚህ አይነት ሽያጭ ላይ እየሰራህ እሷን እያሰብክ ተጠጣ፣ ለምሳሌ አላስፈልሀለሁ። ለምሳሌ ተጠይቀህ የተጠየቀውና የምትሰጠው ዕቃ ቢለያይ የሂሳብ መልስ ደግሞ ስትሰጥ እንደ ሁላፊ ሰጥተህ፣ እንደዚህ እንደዚህ አይነት ነገር በስራ መሀል በሷ ፍቅር ምክንያት የገጠመ አለ? እስካሁን እንደዚህ የገጠመኝ ነገር የለም። በእርግጥ አንድ ቀን እያሰናግድኩኝ እያለ ስታልፋ አይቻት በቃ አለ አይደል? በቃ ተለነባበርክ እንደሌላ ጊዜ ያ ይዛወጣ ገዝታ ታውቃለች። ግን እሷ መታ በከ ካጠገቤ ነው የምታልፈው። በእርግጥ ከሱቅ ያጠገብ ነው የምታልፈው? አዎ፣ ወደ ስራ ቦታ ስትሄድ ያታለ አይን አሁን፣ የአይን ፍቅር በደንብ ይዞታል። ከእሷ ግን አሁን ምኗ ነው፣ በቃ እንደዚህ እንድትወዳት ያደርጋ ምኗ ነው? ማረካ የሆነ ቁመናዋ፣ ፈገግታዋ፣ እንዲሁ ቁንጅናዋ ምናምን አ በስሟ ነው የምጠራት። አሁን ጠርቼ ፈገግ የምትልል ጊዜ አዎ። እና ቆላምቼ ነው የምጠራት ከሱ ቲቪ፣ ምን ብለህ ከውስጥ ቲቪ ያውቃውን ምናልባት በዚህ ስም ምጠራት አንተ ብቻ ልትሆን ትችላለህ። አይ ትክክለኛ ስሙ አና ካውሰር ነው። ትክክለኛ ስሙ አይደል። አሁን እሷን ስንጠይቃት ማን ነው ይሄ ልጅ አላውቀውም ብትለን ምን አይነት ምልክት እንንገራት? አንተን በተመለከተ እስሜ በእርግጥ እስሜ እንድትነግራት ታገኛለች። እንድሪስ ብንላት አ እናንተ ሰፈር ሱቅ ያለው ማለት ዝነኛ ነዛ አካባቢ እዛ አካባቢ እቃ በመሸጥ ዝነኛ ሆናል። እንዴት ሰው አልገባኝም። ትታወቃለህ ወይ? እዛ አካባቢ ማለቱ ነው። አዎ፣ በደንብ ነው የምታወቀው። አዎ። እሺ፣ ይሄ ስሜትህን ካንተ ውጭ ለሌሎች ያካፍልሃል ወይስ? ጓደኞቼ ምናም ነገር ያቸው ነበረ፣ ይታውቃሉ፣ አበረታቱ። አዎ፣ እንደው ድፈር ፈር እንደው አንድ ቀን ስትሄድ መሃል ከፊት ለፊት ወግባና ንገራት እያሉኝ እኔ ደግሞ በጣም አይናፈረኝ። አዎ ከዚህ ቀደም ፍቅር ይዞ ያውቃል? እንደዚሁ መብረቅ ወርዶ ቢያውቃል? መብረቅ እስካሁን አልመታኝ። የመጀመሪያ እሷ ናት። የመጀመሪያው የመጀመሪያ፣ የመጀመሪያ መብረቅ እሷ ናት። እሺ፣ ስለ እሷስ አጣርተሃል? የወደደው ያፈቀረ ሰው እንደው ስላለችበት ሁኔታ ይጠይቃል፣ ለማወቅ ጥረት ያደርጋል። ስለ እሷ የሚጠይቀው ሰው እስካሁን አላገኘሁም። ያው ጓደኞቸው ምናምን ለመጠየቅ እነሱም ትንሽ ይሆናል ፍራቻ አለብኝ እነሱን ለመጠየቅ እነሱን ለመጠየቅ፣ ስልኳን። እሺ ያገኝህበት አጋጣሚ ነገር ና በአጋጣሚ ነው ብለህ ነበር። ከሰው ስልኳ አጋጣሚ፣ ጓደኞቿ እያለፉ ነበረ። እሺ ከሱቅ ያጠገብ። ከዛ አንዷ ቃል ገዛ ይመታል፣ ጠይቀኝ በዛ ደግሞ እስቲ የእሷን ስልክ ምናምን ፈልጊያት ነበር ብያት፣ ልሰጠኝም አልፈለገችም ነበረ ከዛ የሆነ መልእክት አለ እሱን ለመስጠት ነው፣ ምናም የአባብ እየተቀበልኩት ምናልባት እሷ ነግራት ሊሆን አይችልም። ይሄን ነገር ፈገግ ማለት የጀመረችው በቅርብ ነው፣ በቅርብ ነው። ደጋግሜ ስጠራት ሁሌ ስታል፣ ደጋግሜ ስጠራት፣ በቃ ያው ግን ጓደኛዋ መቼም መንገሯ ይቀራል ብዬ አላስብም። ይሄ ባለ ሱቁ ልጅ ስልክሽን ጠይቆኝ ሰጠሁት ብላለት ነግራት ትችላለች እኔ እንጃ። ብቻ ጓደኛውም እስካሁን እየመጣች አይደለም እኔ ጋር። እኔ እንጃ እርግጠኛ አይደለም። ግን ዝግጁን አሁን በእሷ በኩል አሁን ፍቅረኛ አለኝ ብትል ወይ ደግሞ በዚህ ሰዓት ወደ ፍቅር ህይወት መግባት አልፈልግም ብትል፣ ውጤቱን ለመቀበል ዝግጁ ነህ ያለው ነገር፣ ዋናው ነገር ስትሰማው እርግጠኛ ብሆን ደስ ይለኝ ነበር። ፍቅረኛ እንዳላት አታውቅም በምንም አይነት መንገድ እስካሁን አላውቅም። አግብታም እንደሆነ አታውቅም። ያገባች እንኳን አይመስለኝም አላገባች። ከማን ጋር እንደምትኖረው አታውቅም? ከቤተሰቧ ከቤተሰቧ ጋር ከቤተሰቧ ጋር ነው የምትኖረው፣ ከፋሚሊ ጋር። አዎ፣ በጊዜ ወደ ቤቷ ትመለሳለች። ከስራ ስትመለስ ነው አምሽታል አፍቅ በጊዜ ነው የምትመጣ። አዎ፣ እንዴ ነው በእጆ ዝም ብሎ ላይኖራት ይችላል። አሁን በእኔ ግምት አስራ ሁለት ሰዓት ምናምን ትገባለች። በእጇ አንዴ ነው፣ አንዳንድ እቃዎች፣ ሽንኩርት እንደዚህ ይዛ ትገባለች። ብዙ ጊዜ ከቤተሰብ ጋር ብዙ ጊዜ ማየት ቦርሳ እና ስልክ ይዛ ስትሄድ ነው። ስልክ ረጅም ሰዓት ሌላት ይመስለኛል ተዋት ልጅ ፍቅረኛ ያለው ሰው ያሳይ የሚችለውን አይነት አሁን ለምሳሌ በጊዜ ትገባለች። ከ10 11 ሰዓት ተኩል ወታ 12 ሰዓት ሰፈሯ መድረስ ማለት አስቦ እንዴ በቃ ሮጣ ማታ አምሽቼ ነው የምገባው እኮ በፊት እንደዚህ በተጠቃው ሰዓት እሱማ የሆነ እኮ አሁን በጊዜ እንደዚህ የሆነ ኃላፊነት አለባት ማለት ነው። ቤት ከቤተሰብ ጋር ኖራም ሊሆን ይችላል ብታገባም እንደዛ ነው ሊሆን የሚችለው። አይ ከቤተሰብ ጋር እንደምትኖር ነው ያለው እሱ ይመስለኛል። የአንተ ምኞት እንደዛ ነው አይደል? ከቤተሰብ ጋር ጋር ባታገባ አህ ፍቅረኛ ባይኖር እንደው ግን ተንጠራርተህ እንደምንም ብለህ እጇን ቀለበቷን ጣት ለማየት አልሞከርክም? ምንም ምንም። ስንት አመት ነው ግን እስኪ ስንት አመት ነው እሷ ስንት አመት ሊሆን ይችላል እሷ እንደዚህ ቢያንስ እስከ ሀያ ሀያ አንድ ልትሆን ትችላለች። በሀያ ሁለት አመቱ እንግዲህ ባለ ሀብት ነው። እንደምታየው ስራ ይሰራል። ነጋዴ፣ የቤት እቃ። እሺ አሁን አጋጣሚ ደውለንላታል። ለሷ እንድትሰማም ነግረናታል። እየሰማሽ ነው፣ ሬዲዮ ከፍታ እየሰማች ነው። ምን እንድንጠይቅልህ ትፈልጋለህ? አሁን አንተን ዘግተን ለእሷ እንደውልላታለን ደግመን። በቃ በጣም እንደምወዳት ለወደፊትም ደግሞ ባለቤቴ እንድትሆን ምኞት እንደሆነ ነግራታለን። ግን መጀመሪያ ያው ፍቅረኛ እንዳላትና እንደሌላት ስለምንጠይቃት ካላት ነገሯ በቃ ትቆርጣለ ተስፋ። እሺ ያው ማወቅ እኮ ጥሩ ነው። ገብቷል። ረዥም ጊዜ እንደዚህ ከምትሰቃይ ቁርጡን አልቆ ወደ ስራም ትኩረት ታደርጋለ። አይታወቅም፣ አንተ ስታልፍ ስታገድም ብዙ ነገር ተሳስተ ሊሆን ይችላል። አንተ አሁን አታውቅም ከቀልብ ስላልሆንክ ብዙ ጊዜ በአይን ፍቅር ውስጥ ስትሆን እኮ ከቀልብ አትሆንም። በደመ ነፍስ ነው አንዳንድ ስራዎች የምትሰራው፣ እና አለመክሰርህም ጥሩ ነው በጣም አንተ ጠንካራ ነህ። ስለዚህ አሁን ነበር የመቀነስ ነገር አየበላል። ተው እንጂ ኪሎ። በቃ አሁን ያው ቁርጡን እንድታውቅ እናደርጋለን። አይቶ ሁኔታውን ደግሞ ያው ታመሰግንናል። ነጋዴ ስለሆንክ የነጋዴ ምስጋና ደግሞ ጥሩ ነው። ያው ከተሳካ ግን ያው ጥሩ እራት ግብዣ ይኖራታል። እሺ። በቃ አሁን ካልተሳካም ግን ያው ደግማ ጠራት ማል አሁን ትጠራታል አለኝ ካለች ግን ይሁን እንኳን ጠራ ምድር እርግጠኛ ከሆንኩኝ እንኳን አልጠራም። አዎ ትንሽ ያው እስከመረሳት ይከብደኛል ብያስባ። አዎ አሁን አሁን እኮ ከዛሬ በኋላ አይነ ጥላ ተገልጧል። ምልህ እሷ እንደውልላታለን ስልኳን ካነሳች እሳየው፣ ባታነሳ እንኳን ፕሮግራሙን ሰምተዋለች በእርግጠኝነት እንድትሰማ ነግረናታል። ስለዚህ በር ተከፍቷል ማለት ነው። እንዴት ሆነ ያ ጉዳይ ማለት ብቻ ነው የሚጠበቀው ካንተ እ እሺ አፈንድተዋል። ወንድ ልጅ ቆረጠ አድርገዋል። እንግዲህ ውጤቱን እንሰማለን፣ እንዲቀናህ እንመኛለን። ድሪስ ለከውሰር እንደውላታለን። አሁን ሬዲዮ ስማ ነው አሁን ግን ካፒታሉን በባለሙያ ቢያስጠናው ጥሩ ነው። የዛሬ ዓመት የነበረው እና ዘንድሮ በስምንት ወር ውስጥ ሆናሽኮርኮሎ ሊሆን ይችላል። አንዳንዴ ጨቃ ያለ ነገር ካለ ችግር የለው። ረካው ሰር እንዴ፣ ተይንች። ልጁም ደግሞ ወጣት ነው ታታሪ ሰራተኛ ነው እና እሷም ወጣት ነች። ተባብሮ ደግሞ በዚህ ላይ እሷ ስትደመርበት አስበው፣ በጣም ታሪክ ሊሰሩ ይችላሉ። የቤት እቃ ደግሞ ተረስ አይኖርም። እንዳሰበው ያደርግለት። ቀጥታ ለኛ ስጠን እንጂ ስልኳን አታነሳም። ቢዚ ያደረገችብህ እያወራ ነው። ከውሰር እንግዲህ እንድሪስ የሰፈራችሁ ባለሱቅ የቤት እቃ የሚሸጠው ልጅ ጥሩ ሰራተኛ እንደሆነ ያስታውቃል። በሀያ ሁለት ዓመቱ ጥሩ ነጋዴ ነው። እንደው ያለውን ነገር ፍቅረኛም ቢኖርሽ ባይኖርሽም አለኝ ማለትም መልስ ነው። የለኝም ማለት መልስ ነው። ፍቅረኛ የለኝም ማለት ግን ለሱ ፈቃደኝነትሽን ገልጸሻል ማለት አይደለም። እና በተቻለ መጠን ካለሽ አለሽ ነው፣ ከሌለሽ የለሽም ነው። አድማጫችን ነበር የሰማችሁት። እንግሊስ የሚባል አድማጫችን ከውሰር የምትባልን እህታችንን ወዷት ነበር። በአይን ነው የሚላት። በቀጥታ የስልኩ መስመር ላይ አግኝተናታል። መጀመሪያ ደህና ነሽ አይደል? ሁሉ ሰላም? ስራ እንቅስቃሴ ጥሩ ነው? በጣም ጥሩ ፕሮግራሙ ሰምተሽዋል አይደል? አዎ። ስንት አመትሽ ነው ከውሰር? ሀያ አንድ አመትሽ ነው። ፍቅረኛ እ ፍቅረኛ አለሽ? ለጊዜው የለሽም? አዎ። ይሄ በአይን ፍቅር፣ በአንቺ አይን ፍቅር እየተንገላታ ያለውን ልጅ ታውቂዋለሽ? ፕሮግራሙን ማ ሰማሹ ግን ልጁን አወቅሹ እንድሪስን እንድሪስን እንዴት ነው የሚሆን አይነት ነገር ነው አይታወቅም አይታወቅም ያው ታስታውሻለሽ አይደል አቆላምጦ ይጠራሻል ከውሱቲ ነው የሚል ከውሱቲ እያለ መንገድ ላይ የሚረሳ ልጅ አይደለም ደግሞ ነጋዴ ነው በባህሪም እንግዲህ እኛን ሲያወራ ጥሩ ልጅ ይመስላል። የስራ ሰው ነው፣ የስራ ሰው ነው። ስለዚህ ምን ይጠበቃል ከሷ አሁን ደፈር ብሎ መጠየቅ። አዎ መነጋገር ይቻላል። ስለዚህ ስለዚህ በር ተከፍቶለታል። ሊደውልልሽ ያገኝሽ ለማውራት ፈቃደኛ ነሽ አይደል? በጣም አሪፍ ከውስቲ ከውሰር ከልብ እናመሰግናለን። እንድሪስም ይሄንን ፕሮግራም እየሰማህ ነው። እንግዲህ ከዚህ በላይ ምንም የምጠብቀው ነገር የለም። ለማውራት ፈቃደኛ ናት። ይሄ ማለት ነገ ፍቅረኛ ናት ማለት አይደለም። ማውራት፣ መቀራረብ፣ ባህሪ ለባህሪ መተያየት፣ የእሷን ፍላጎት ማወቅ አለብህ። የእሷ ፍላጎት ምንድን ነው የሚለውን በደንብ ማጥናት ያስፈልጋል። አንቺም ደግሞ መስፈርቶች ይኖሩሻል። በመስፈርትሽ የሚሆን አይነት ሰው ነው የሚለውም የምታውቂው በኋላ ነው። ከመገናኘት በኋላ አይደል? ከማውራት በኋላ በጣም በእውነቱ በጣም ጨንቆን ነበር ወንድማችን እንዳይከስር አንቺን እያሰበ እቃ እየተጎዳ መልስ ሳይከፍሉት እየሄዱ ብዙ ችግር ውስጥ እየገባ ነበር እና አስር ብር ለሰጠው ሰው የሁለት መቶ ብር መልስ እየሰጠ እየሰጠ። አሁን ግን መፍትሄው ተገኝቷል። ከውሰር እናመሰግናለን። ይደውልልሻል። ድሪስ እናመሰግናለን። መልካም ጊዜ። ከተሳካ እንግዲህ ደውይልን። ይዘክቷለች እንድሪስ የቤት እቃዎች ነው የምትሸጠው። እንግዲህ ኮሚሽን የቤት እቃ ይሆናል ለኛ ታመጣለ። ከተሳካ ከተሳካ እንድሪስ አውራን ትልቁ ነገር ተከፍቶለታል አለ። ታውቀዋለች ፍቅረኛ የላትም። እንደገና እያወቀችው ነው። ለመነጋገር ፍቃደኛ ሆነችው። አንዳንድ ደግሞ ደግሞ አያሳፍረንም። ባህሪው ሲታይ ጥሩ ልጅ ነው። ባህሪው ስታወራው በጣም ሰው አክባሪ ነው። ኃላፊነት የሚሰማው አይነት ሰው ይመስላል። አዎ ገና በልጅነቱ ስራ ላይ ያለ ሰው ብር እየቆጠረ ያለ ሰው ነው። አዎ እዚህ ላይ ደግሞ እኔ ወሱ ደግሞ ድንጋይ ላይ ቁጭ ብዬ ነበር። ሰፈር ስንቶቻችን ነን እንጂ እምታግዝ እዚህ ላይ ደግሞ እምታግዝ አጋዥ ባለቤት እንደዚህ ፍቅረኛ ሲገኝ ደግሞ የትና የት እንደሚደረስ አስበው አ በጣም ስለዚህ እንድሪስ ግፋ ብለናል እኛ ከኋላ ሆነ አ በሷ በኩል ያው ግሪን ላይት አረንጓዴ መብራት ታይቷል። ስለዚህ ባለፈው የ15 ቀኑ የአይን ፍቅር ፕሮግራም በአረንጓዴ መብራት ተጠናቋል። ጓዴ መብራት ተጠናቋል ጓዴ መብራት